የሁላችንም ደስታ ቀን ይሆናል ብዬ ነው የምገምተው። በጣም ተቸግረናል፣ ማንን መርጠን ማንን እንተው። ቀጥሉበት፣ በርቱ፣ ፕሮዲዩሰር አድርጉ፣ ከፊልም ሜከሩ፣ ብቻ አጠብቁ። እኔም ብዙ ነገሮችን እጠብቃለሁ። በርካቶችን ያነቃቃል እንዲህ አይነት ስራ። ሰላም ተመልካቾች፣ በኪነ ጥበብ ኢንዱስትሪው ግዘፍ የነሱ እንዲሁም ደግሞ በበርካታ ኢንዱስትሪዎች የምንወዳቸው የምናከብራቸው ሰዎች እውቅና ሊሰጣቸው አበሻ ቪው ባዘጋጀው ሀያት ሬጀንሲ ደማቅ ፕሮግራም ላይ ተገኝተናል። በዚህ ፕሮግራም እነማን ተገኙ የሚለውን ደግሞ እናንተ ተመልካቾችን ይዤ ወደ ውስጥ ልገባ ነው። እባካቸው አብረን ወደ ውስጥ እንግባ። ተመልካቾቻችን እንግዲህ አሁን ደግሞ የምንገኘው ከሀበሻ ቪው ዋና መስራች እንዲሁም ደግሞ ዋና ስራ አስፈጻሚ ከትዕግስት ከበደ ጋር ነው። ስላገኘሁሽ በጣም ደስ ብሎኛል። ከዚህ በፊት ተገናኝተን ነበረና በጣም ደስ የሚል ነበር። አሁን በድጋሚ ስላገኘሁሽ በጣም ደስ ብሎኛል። እጅግ በጣም ትልቅ ክብር ትልቅ አድናቆት አለ ይላንች እና ዛሬ ደግሞ ለተመልካቾቻችን ቀደም ሲል እየጠቆምኳቸው ነበረ። ሀበሻ ቪው አስረኛ የምስረታ ዓመት በዓሉን እንዲሁም ደግሞ እውቅና የሚሰጣቸውን ሰዎች ለማክበር ተገናኝተናል። እንዴት ነው ድባቡ? ልጀመር ነው ይኸው። እንግዲህ እንዴት አገኘሹ? በጣም አመሰግናለሁ። እናንተም ስለመጣችሁ ያለፈውም ዓመት ተገናኝተን ነበረ። ያለፈው ዓመት የምናከብረው እና ዛሬ ደግሞ ለየት ብሏል ማለት ነው እና አስረኛ ዓመታችንን አሁን ስናከብር ትልቁ ምንድን ነው? እዚህ ላይ ለመድረስ በጣም ቀላል አይደለም፣ ለቴክኖሎጂ አይነት መስሪያ ቤት ማለት ነው እና ይሄ ደግሞ የአበሻ ቢያ አስረኛ ዓመት ብቻ ሳይሆን እዚህ ባለሙያዎቹ ሀገራችን ውስጥ ያሉት ከኛ ጋር የሰሩት በሙሉ የነሱ ማመስገኛ ኢቨንት ሊያደርግ ነው ማለት ነው። ለእነሱ ትልቁ ዋና ይሄ ምንድን ነው እኛ እዚህ ስንደርስ እነሱ ደግሞ ከጀርባችን ሆኖ እየሰሩ ብዙ ፊልሞችን እንዲሁም ደግሞ ኮንቴንቶችን እያቀረቡልን የደረስነው ማለት የሁላችንም ደስታ ቀን ይሆናል ብዬ ነው የምገምተው። ባለመንቻችን እንዳለው ቅድም በጣም ተቸግረናል፣ ማንን መርጠን ማንን እንተው። እርግጠኛ ነኝ በኋላ ጥያቄ ብዙ ይመጣል። እኛም በጣም በጣም አስበንበታል፣ በጣም ተጨንቀንበታል። ማንን ይሸልም ማንን ይገባ? ሁሉም ሰው ይገባዋል። ባለን ደግሞ በቻልነው ደግሞ አቅማችን ምንድን ያሰብ ነው ለዚያ ያክል ሰዎች ትሮፊን እንሰጣለን። ትሮፊ ሰጥበት ምክንያት ምንድን ነው? ከኛ ጋር ይሄን ሁሉ አመት ሰርተዋል ወይ ደግሞ የእነሱ ፊልም ብዙ እኛ ጋር አለ ወይ ደግሞ በደንብ ታይተዋል፣ ሰው ወዶታል የሚለው አንዱ እሱ ነው። ሁለተኛ ደግሞ ምንድነው፣ እነዚህ ባለሙያዎች አገራችን ሁሉ የሚያውቃቸው የሚወዳቸው የሚያከብራቸው የታወቁ ሆነው፣ ሌሎች ደግሞ አሉ ገና ጀማሪዎች፣ እነሱም ደግሞ ጀማሪ ሰው ደግሞ ኢንካሬጅ መደረግ ያስፈልገዋል በማለት ነው እንግዲህ እና ሁሉንም መሸለም ስላልቻለም አንዳንዶች ሰርተፊኬት ያርገናል አንዳንድ ትሮፊ ያርገናል አንዳንድ ደግሞ እንዲሁ ምስግና ምስጋና እናቀርባለን፣ ማለት ነው። በጣም አድርጌ አመሰግናለሁ፣ እግዚአብሔር ይስጥልን። እንኳን እናንተም ስለመጣች በጣም ደስ ብሎናል። ዛሬም እንዳልሽው እንግዶች ብዙ ስላሉ እናንተም ደግሞ አብራችሁን ትሆናላችሁ። ታንክ ዩ አባይ ሚዲያ፣ በቃ አመሰግናለሁ። ተመልካቶቻችን እንግዲህ አሁን ደግሞ የሚገኘው ከአንጋፋው ሲኒማቶግራፈር ከአበበ ቀጠላ ጋራው ብዙዎቻችን በርካታ ስራዎችን በመስራት በሲኒማቶግራፊ ዘርፍ ደግሞ አሁን ላይ በማስተማርም ጭምር በርካታ ስራ የሰራ ሰው ነው። እጅግ በጣም የምንወደው ለኢትዮጵያ የፊልም ኢንዱስትሪ ከፍተኛ የሆነ አስተዋጽኦ ያደረገ ትልቅ ሰው ነው። ስላገኘው በጣም ደስ ብሎኛል። ዛሬ አባይ ቲቪ ጋር መጥቼ አላውቅም። አዎ፣ ከአባይ ቲቪ ጋር ዛሬ የመጀመሪያ ጊዜ ነው መምጣት ነበረብን እኛ ራሱ አንተን ብለን እና ዛሬ በጣም እንደ አባይ ነው ስላገኘን በጣም ደስ ያለ እንግዲህ ዛሬ ከሀበሻ ቪው ጋራ የተዘጋጀ ፕሮግራም አለ እዛ ፕሮግራም ላይ ትልቅ እውቅና ከሚሰጣቸው ሰዎች መካከል እንግዲህ አበበ አንዱ ነው እና ከብዙ ዓመት በፊት ነው ከቀረጻ በፊት እየነገረ ነበረ ከ ከሰላሳ ዓመታት በፊት ነው የተቀረጸ ማስታውሰው ምንድን ነው አስቴር የሚባል ፊልም ሰራ አስቴር ፊልምን ከጨረስኩ በኋላ ቪዲዮ ለምን ኤክስፐሪመንት አላረግም? በቪዲዮ አላቅም ተሰርቶ የሚያውቅ በቪኤችኤስ ነበር የሚሰራው። ስለዚህ ለምን አንሞክርም ሲባል ስክሪፕቱን የጻፈው ሰው አለባቸው ይባላል፣ እንግሊዝ ሀገር ነው ያለው አሁን እና እሱ ኦርጋናይዝ አረገ። ሮቅያን አገኛት፣ ከዚያ አሰባሰብና ንቅረስ ተባለ። ማቴሪያል ብዙም አልነበረም መብራት በተለይ እና ሞካከር የተወሰነ ጋር ሞካከል ከዛ ጥሩ ሆነ እና ከስንት ጊዜ በኋላ ሳየው አንዳንድ ነገር ፌድ እያደረገ አየሁኝ። ግን እንደዛም ሆኖ ለማየት አይረብሽም። የጸጸት ፊልም ማለት ነው ፊልም። አሁን ደግሞ እንግዲህ እዚያ ጋር ሄዶ መታየቱን ሰምቻለሁ። ምን ያህል ዓመቱ ነው አሁን? ሰላሳ አራት አመት አካባቢ ሰላሳ አራት አመት አካባቢ። ረጅም ጊዜ እንግዲህ በዚህ ሙያ ውስጥ ኦልሞስት ሶስት አስር አመታትን በላይ አሳልፈሃል አይደለም? ማለት ነው። ችያለሁ። ከቴአትር ቤት ከመጣሁ በኋላ ብዙ ዶክመንተሪዎችን ሰርቻለሁ በጣም ብዙ እና በልብ ወለድ ፊልም ስራ ከአስቴር በፊት በህይወ ዙሪያ የሚባል ፊልም በ16 ሚሜትር ሲም ሰራሁን። ከ16 ሚሜትር በኋላ አስቴሪ በ35 ሚሜትር ዶክመንታሪ በጣም ብዙ ከፊቸር ፊል ፊቸር ዶክመንታሪ አይነት ነገር ስለ ኃይሌ ገብረሥላሴ ኢንዱራንስ ሰከንድ ካሜራ ሆሊዉድ ፕሮዳክሽን ነው ሰከንድ ካሜራማን ሆኜ ከዛ በኋላ ብዙ በቁጥር ላስታውሳቸው ማልችላቸው ብዙ የቴሌቪዥን ድራማ ሶስት ወፎች የሚል እንዴ ሶስት ወፎች ላይ ደርሻለሁ ይሄ አሁን አያየሁት ሶስት ወፎች ላይ ደርሻለሁ በደንብ ነው ያየሁት ስራ ነው እና ብዙ ማላስታውሳቸው በርካታ ስራዎች ኢንተርናሽናልን ሎካሊ በጣም ብዙ እንትን ብያለሁ። አይ መልካም እንግዲህ፣ እንኳን ደስ አለሁ። አመሰግናለሁ። እንደምትመለከቱት የምንገኘው ከሶሚካ ወይም ደግሞ ከሰሞሆን ስማጋ ነው። ከበርካታ ግዛት ከነሱ ስራዎች ጀርባ ስሙ ብዙ ጊዜ ይነሳል። በወጣትነቱ ግን እጅግ በጣም የገዘፉ ስራዎችን በመስራት ወደኛ እያደረሰልን ያለ እጅግ በጣም የምንወደው የኪነጥበብ ሰው ነው። ዛሬ በዚህ ቦታ በመገኘቴ አንተን ኢንተርቪው በማድረጌ እንዲሁም ደግሞ በመሸለም በጣም ደስ ብሎኛል። እንኳን ደስ አለ። አመሰግናለሁ። በጣም ምን ተሰማ? ደስታ በጣም ደስ ብሎኛል ሪኮግኒሽን ቀላል ነገር አይደለም። ከሀበሻ ቪው ጋር እንደ ፓርትነር እየሰራን ነው። ሶርሱን ሪኮግናይዝ አድርገው ስለሸለሙ ደስ እንደ ሀበሻ ቪው እንግዲህ ሀገራችን የፊልም ኢንዱስትሪ ከሀገራችን ድንበር ዘለል ብሎ በተለያዩ የዓለማት ክፍሎች እንዲታይ በርካታ ስራዎችን እየሰራ ነው ያለው እና ምን ትላለክ? ምን እየተሰራ ነው? በቀጣይስ ደግሞ ምን ቢሰራ መልካም ነው? እነማን ቢያግዙት መልካም ነው ትላለ በጣም ጥሩ። አሁን እየሄደበት ያለው መንገድ በጣም ልክ ነው ብዬ አምናለው። ተቀራርበው ከፊልም ሰሉ ጋር ስትሪሚንግ፣ አሁን አሁን ያው ዲጂታል ስለሆነ አለ ፊልሞቻችንን፣ ተከታታይ ድራማዎቻችንን ወደ ስትሪሚንግ እያመጣ በቀላሉ ሰው አክሰስ እንዳያደርጋቸው ፊልም ሜከሩም ከዛ እንዲጠቀም እነሱም እንዲያድጉ ይረዳልና፣ ቀጥሉበት፣ በርቱ። ፕሮዲውሰር አድርጉ ከፊልም ሜከሩ ብቻ አጠብቁ ሞር ስሩ በጣም ጥራትና ጥሩ ኮንተንቶች ላይ አተኩሩ። ውላሉ እንግዲህ ለፊልም ባለሙያም ከፍተኛ የሆነ ተነሳሽነትም ይፈጥራል ብዬ አስባለሁ። በድጋሚ እንኳን ደሳለሰው በጣም አመሰግናለሁ። ተመልካቾቻችን እንግዲህ አሁን እንደምትመለከቱት እጅግ በጣም ከምንወደው የኪነ ጥበብ ባለሙያ ከሱ በላይ እንግዲህ ስራው በጣም ግዙፍ ነው። በበርካታ የበጎ ስራዎች ላይ የምንመለከተዋለን ከሶል ጋር ነው የምገኘው። ሶል እንግዲህ አበሻ ቪው ባዘጋጀው ዛሬ በአስር ዓመት ቆይታ አብረው ከሰሩ ሰዎች ከሚሸለሙ መካከል ነው፣ ዋንጫውን ይዞ መጥቷል። እጅግ በጣም ደስ ብሎኛል። ሶል እንኳን ደስ አለክ፣ እንኳን አብሮ ደስ አለ እንግዲህ አስር ዓመት ቆይታ ላይ የተለያዩ ፊልሞችን በመስራት ፊልሞቻችን ከሀገር ባሻገር ደግሞ ተሻግረው እንዲታዩ በማድረግ ሀበሻ ቤት ትልቅ አስተዋጽኦ አድርጓል። በዛ አስተዋጽኦ ሂደት ውስጥ ደግሞ እናንተ አብራችሁ ነበራችሁ። ለዚህ ዛሬ የእውቅና ሽልማት ተበርክቶላችኋል። ና ተሳካ በጣም ደስ ይላል። የእውነት ነው ደስ የሚለው ምክንያቱም እንዲህ አይነት ነገሮች ሲፈጠሩ ባለሙያውን ያነቃል የበለጠ እንዲሰራ ያነሳሳል እና በጣም ጥሩ ነው። መደረግም አለበት እና ስለተሰጠኝ ነገር የእውነት እጅግ በጣም አበሻ ቢሆን በጣም አመሰግናለሁ። እንግዲህ ሰውል ከመድረክ ላይም ስትናገር የሰማውት ነበረ። ከሽልማቱ ባሻገር አንተ አርቀህ ያየኸው ይኸው ማሳካት የምትፈልገውን ነገር መድረክ ላይ ስታነሳ ሰምቻለሁ በተለይ ደግሞ ከጊዜ ወደ ጊዜ በስፋት እየሰራኸው ያለ አንድ የእርዳታ ትልቅ ሆስፒታል አለና ከሆስፒታሉ ጋር ተያይዞ የሚነሱ ሀሳቦች ነበሩ እሱን መድረክ ላይ አንስተካል እስኪ ስለዛ የተወሰነ በለጽ እንግዲህ ህብረት ለበጎ ኢትዮጵያውያን በጎ አድራጎት ድርጅት አሁን ታህሳስ ሲመጣ አስር ዓመቱ ይሆን እና በዚህ አስር ዓመት ሂደት ውስጥ ብዙ ህጻናትን ወጣቶችን አረጋውያንን እንዲሁም የሙያ ጓደኞቻችን የኪነ ጥበብ ባለሙያዎች እንዲታከሙ መንገድ ፈጥሯል። አገር ውስጥም ከሀገር ውጭ ህንድ፣ ጀርመን፣ ሳውዝ አፍሪካ፣ አሜሪካ ድረስ እንዲታከሙ አድርጓል። ህብረት ለበቁም ከዛ ደግሞ ከአምስት ዓመት ወዲህ ሀሳቡን በመፍጠር በማነሳሳት ጋር ቢሮ ሆስፒታል ማስገንባት አለብን በሚል ተነሳስተን ብዙ ልፋት ካረግን በኋላ መሬት ወሰድን። ከሶስት ዓመት በፊት መሬቱን አገኘን። ወደ አራት ሄክታር መሬት ያ ማለት አርባ ሽጋሪ ነው። እሱ ላይ ሆስፒታል ለመገንባት ሁሉ ነገር ዲዛይኑ አልቋል። ዲዛይን ሁሉ ነገር አልቋል። እና አሁን ከሶስት አራት ቀን በፊት ይህንን ካርታ ወስደና አሁኑ የግንባታ ፈቃድ አውጥተን ወደ ስራ ለመግባት ከዛ በኋላ ከህዝቡ ጋር ተገናኝተን አውርተን፣ እንግዲህ መጀመሪያም ስቀበል ከህዝቡ ተቀብዬ ገነባለው ነው። ወደ ማህበረሰቡ ገብተን እንደ እየቀሰቀስን ነው። ዓለም ላይ ሁሉ ዞር ያለው አሜሪካም አውሮፓም አረብ ሀገራት ሌሎች አፍሪካ ውስጥ የሚሄድ ግን 20 ሚሊዮን ኢትዮጵያዊ ባለበት ቦታው ሆኖ 20 ሚሊዮን ሰው ሦስት መቶ ብር ይሰጣል። ይሄ ፕሮጀክታችን ወደ ስድስት ቢሊዮን ብር ነው። ቴርሸሪ ሆስፒታል፣ ትልቅ ሆስፒታል እንገነባውና ይሄን ለማሳካት ቀላል ነው ብዬ አምናለሁ። እንግዲህ ትልቁ ነገር አድርገናል፣ መሬቱን ወስደናል። ከዚህ በኋላ እንግዲህ የሁሉም ኃላፊነት ነው መሆን ያለበት፣ አብረን ማስገንባት አለብን። ማስገንባት ስላለብን ብቻ አይደለም የእውነት መገንባት በጣም አስፈላጊ ስለሆነ ነው። ሆስፒታል እና እንግዲህ ቅዱስ ሐሳብ የእግዚአብሔር አደል የአምላክ አደል አምላክ ደግሞ ይረዳናል፣ እንጨርሰዋለን። ቴንኪው። እንግዲህ ተመልካቾቻችን፣ አሁን ደግሞ እንደምትመለከቱት የምገኘው ከአንጋፋ የኪነ ጥበብ ባለሙያ ዘርፈ ብዙ ነው። ሰርሽን ማስተዋወቅ እንግዲህ በጣም ከባድ ነው የሚሆነው ከሰራቸው ስራዎች ብዛት አንጻርና በብዙ ስራዎች የምናውቀው ከብዙ ፕሮግራሞች ጋር ደግሞ በክብር እንድነት የማገኘው በጣም ማደንቀው ወዶ ማከብረው ባለሙያ ነው። ዛሬም ስላገኘው በጣም ደስ ብሎኛል። ሰርሽ እኔም በጣም ደስ ብሎኛል። እግዚአብሔር አይፈርልን አንችንም ሚዲያችሁንም ተመልካቾችንም ሁሉንም እግዚአብሔር አድርግ። በጣም እናመሰግናለን። እንግዲህ ዛሬ ሀበሻ ቪው ባዘጋጀው የሽልማት ወይም ደግሞ እውቅና የመስጠት ፕሮግራም ላይ ሰርሽ በሸላሚነት በርካቶች የኪነ ጥበብ ባለሙያዎችን ሲሸልም ነበረ። ከዛም አልፎ ደግሞ በስተ መጨረሻ እሱም ደግሞ ይኸው እዚህ ጋር አድርገናል። እንግዲህ የሚዲያ ላይ ሽልማት ተበርክቶለታል። እና ምን ተሰማ እንግዲህ ታገኘኸው ፕሮግራሙን? በጣም ነው ደስ ያለኝ። እኔ እንደዚህ ሀበሻ ቪዮ አሁን ዛሬ ያዘጋጀው ፕሮግራም የዛሬ ዓመትም እንደዚሁ መጥቼ ነበር እዚሁ ቤት፣ እና ትልቅ ነገር ነው በኪነ ጥበቡ። ምክንያቱም ቅድም እንዳለችው ወይም አንዱ ከተናጋሪዎቹ አንዱ ያሉት ነገር ነው እና የራሳችን ኔትፍሊክስ ነው ሀበሻ ቪዮ። ምክንያቱም የምንሰራቸውን ፊልሞች በዓለም ቁጭ ብለሽ በራስሽ እንትን በራስሽ ሚዲየም በምትፈልጊው ሚዲየም ቤትሽም የትም ቦታ ላይ ልታይበት ምቹ ነገር ማቅረብ ማለት ትልቅ ነገር ነው ለኛ በተለይ የኢትዮጵያ ፊልም ደግሞ እንዲሻገር በየሀገሩ የሄዱ የሚያቀርቡት የፊልም ፌስቲቫል ላይ ተሳታፊ እንዲሆኑ በአማርኛ የሚሰሩ ፊልሞች ሰብታይትሉ እየተደረግባቸው በመላው ዓለም ሊታዩ ይችላል። ምክንያቱም እኛ ልጅ ሆነን ልጅ ሆነን አይደለም አንዳንዴም አሁን ሸነጥ ሲያደረገን የህንድ ፊልምን በሰብታይትል ቁጭ ብለን ሶስት ሰዓት ሙሉ እናያለን፣ እና ታሪኩና ፒክቸሩ ስቶሪ ፍሎው ከሳበሽ ሰብታይትል እያየሽ ልታይም ቺ ፊልም ምናምን የሆነው የሀገራችንን ፊልም እንደዛ በማድረጋቸው በጣም ደስተኛ ነኝ። ከዛ ውጭ ደግሞ የሸለሙት እንትን አድርገው ነው ደስ የሚለው፣ እዛ ፊልም ላይ እነሱ ፕላትፎርም ላይ የጫኑትን ሰዎች እነሱ ባክብሮት የምስጋና ነው፣ የኮምፕቲሽን የምናምን የምናምን አይነት አደለም። ክብር መስጠት ነው። አንድ ሴትዮ ሲናገሩ ሰምተሻል? ወይዘሮ ሩቅያ የሚባሉ ባለፈው ሰላሳ ዓመት ነው ፊልማ የተሰራው አስታዋሽ አላገኘንም ነበር። ዛሬ አስታዋሽ አገኘን። እንዲህ አይነት ነበር ማግኘት በጣም ደስ ይላል። ትልቅ ነገር ነው። ደስ ብሎኛል። እኛም ደግሞ አክብራችሁ መጥታችሁ እኛ ያከበርናቸውን ስለሸለማችሁልን እናመሰግናለን ብለው ደግሞ እኛንም ሜዳሊያ አድርገውልን እንግዲህ አሁን ከና አይኔ ብዙ አልመረጭ በሜዳ ላይ አክሎ በሜዳ ላይ አክሎ በጣም ነው ደስ የሚለው። እንግዲህ በቀጣይ በርካታ ስራዎችን ከሀበሻ ቢው እንጠብቃለን የምትለው ነገር ካለ? እኔ ብዙ ነገሮችን እንጠብቃለሁ። በርካቶችን ያነቃቃል እንዲህ አይነት ስራ በርካቶችን ወደ ፊልም እንጥልበት ብዙ አማራጭ አለ። ዶሮ ለምሳሌ አንድ ቴሌቪዥን ነች ያለችው። ከዛ ቀጠለ እና ደግሞ ትንሽ ሲኒማ ቤቶች ናቸው። አሁን ብዙ አማራጭ አለ። ከነዛ አማራጭ አንዱ አበሻ ቪው። በዛ ላይ በጥንካሬ ነው አስር ዓመት የቆየው። እና ተሸላሚዎቹን እንኳን ደስ አላችሁ ላሉ። አበሻ ቪዮ አፌ ላይ ሌላ ነገር መጣብኝ እንጂ አበሻ ቪዮ እንኳን ለአስረኛ ዓመት የልደት በዓላችሁ አደረሳችሁ። እንዲሁ እንዲሁ እያላችሁ ለትውልድ የሚተርፍ ስራ እንድትሰሩ እመኛለሁ። እግዚአብሔር እድሜና ጤና ይስጥልን፣ ሀገራችን ይባርክልን፣ ሰላም ያደርግልን። አሜን። አመሰግናለሁ። የነበረን ቆይታ የተመለከታችሁትን ይመስል ነበረ። ሀበሻ ቪው ያዘጋጀው እውቅና የመስጠት ፕሮግራም እጅግ በጣም ደማቅ በሆነ ሁኔታ ተጠናቋል። ሁሉም እንግዶች ወደ እራት ተጋብዘው እራታችንን እንግዲህ እያነሳን ነው የምንገኘው ተመልካቾቻችን። እኔም ደግሞ እናንተን ልሰናበታችሁና እራቴን ልበላ እነሆ ሰዓቱ ደርሷል። እስካሁን ድረስ አክብራችን አብራችን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። በሌላ የወፍ በረር ቆይታ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።